ይስጥልኝ የተከበራችሁና የተወደዳችሁ የኢትዮ ሚረር ቤተሰቦች፣ ይህ ኢትዮ ሚረር ነው። ኢትዮ ሚረርን ላይክ ሰብስክሪብድ እና ሼር በማድረግ የዘወትር ድጋፋችሁ እንዳይለየን እያልን የዛሬውን መረጃዎቻችንን እንደሚከተለው አሰናድተነዋል። አብራችሁን ቆዩ። ሙዚቀኛ አንዱ ዓለም ጎሳ በእጮኛው ቀነኒ ሞት ተጠርጥሮ ፍርድ ቤት ቀረበ። ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ ከሁለት ቀን በፊት በቁጥጥር ስር የዋለው ሙዚቀኛው አንዱ ዓለም ጎሳ ፍርድ ቤት ቀረበ። አንዱ ዓለም በግድያው ተጠርጥሮ ዛሬ መጋቢት 4 2017 ዓ.ም አራዳ በሚገኘው የፌደራል ፍርድ ቤት መቅረቡን ድምፃዊ ጠበቃ ሊበን አብዲ ለቢቢሲ ተናግሯል። ዛሬ የዋለው ችሎት አንዱ ዓለም በዋስትና እንዲወጣ የቀረበውን ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ እንዳደረገም ጠበቃው ለቢቢሲ አስረድቷል። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ሕንፃ አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋን ለሕይወቷ እፈት ምክንያት መሆኑን ፖሊስ አመልክቷል። ፖሊስ ይህንን ካለ በኋላ ማክሰኞ እለት መጀመሪያ ላይ እጮኛዋ ተጠርጥሮ ለምርመራ መያዙን አስታውቆ ነበር። በዛሬው ችሎት ቀነኒ መጋቢት አንድ ቀን ሌሊት 10 ሰዓት ገደማ ከምትኖርበት አፓርታማ አምስተኛው ፎቅ ላይ ወድቃ ህይወቷ ማለፉን ፖሊስ አስረድቷል። ከሷው ጋር ስለምትኖር ጠርጥረን አስረነዋል ሲል ፖሊስ ደንበኛቸውን በቁጥጥር ስር የዋለበትን ምክንያት መናገሩን ጠበቃው ገልጿል። ምርመራ ለማድረግ 14 ቀናት የጠየቀው ፖሊስ እስካሁን ድረስ አሻራ ማንሳት እና የአስክሬን ምርመራ ማድረግ እንዲሁም የሰው ማስረጃ ማሰባሰብ ላይ እንዳለ ለፍርድ ቤቱ አስረድቷል። አሁን ለምርመራው ፎቶግራፋችንን ከመዝገብ ጋር ለማያያዝ የሰዎችን ምስክር ለመሰብሰብ እና የአስክሬን ምርመራ ውጤት እስኪመጣ ድረስ ምርመራ ለማድረግ 14 ቀን እንጠይቃለን ብሏል። ይህ በእንዲህ እንዳለ የድምጻዊ አንዱ ዓለም ጠበቃ የፖሊስ ጥርጣሬ በዚህ ችሎት መቃወማቸውን ገልጿል። በመካከላቸው ምንም ችግር አልነበረም። በዚያን ቀንም በሰላም ውለው እሷ ፎቶ ስትነሳ እርሱም ከጓደኞቹ ጋር ለኮንሰርት ሲዘጋጅ ነበር። ወደ ቤት ሲገቡም በመካከላቸው ምንም ጸብ አልነበረም ጾም በክርስቲያኖች ዘንድ የሚጾመው የሁዳዴ ጾም ከተፈታ በኋላ ሽምግልና ልኮ ለመጋባት ተስማምተው ዝግጅት ላይ ነበሩ። ስለዚህ በመካከላቸው እርሷን ለመግደል የሚያበቃ ምንም ምክንያት አልነበረም ሲሉ ጠበቃው መከራከራቸውን ገልጿል። አክለውም ፖሊስ አሁን ወድቃ ተገኝታለች አለ እንጂ እርሱ እንደገፈተራት የሚያሳይ ነገር ስለሌለ አሁን ባለው ሁኔታ ቀነኒ ራሷን መግደሏን እንጂ በሌላ ግለሰብ ወይም በእኔ ደንበኛ መሞቷን አላስረዳም በማለት በዋስትና እንዲለቀቁ መጠየቃቸውን ለቢቢሲ ተናግሯል። በተጨማሪም አርቲስት አንዱ አለም ቋሚ አድረሻ ስላለውና በማንኛውም ሰዓት መቅረብ ስለሚችል እንዲሁም አሁን ሐዘን ላይ ስላለ ወጥቶ እንዲያስተዛዝን የዋስትና መብት እንዲጠበቅ መጠየቃቸውን ለቢቢሲ ተናግሯል ሆኖም ፍርድ ቤቱ የዋስትና ጥያቄውን ውድቅ አድርጓል ፍርድ ቤቱ በነፍስ ግድያ እየተጠረጠረ በመሆኑ ለጊዜው የዋስትና ጥያቄውን አንመለከትም የአስክሬን ምርመራ ውጤት ይምጣ ማስረጃ ይሰብሰብና በቀጣዩ ቀኖች ቀጠሮ የዋስትና ቀጠሮውን የምናይ ይሆናል ማለቱን ጠበቃው አስረድቷል። በተጨማሪም አንዱ አለም ከእስር ቢፈታ በማህበራዊ ሚዲያ ላይ ቁጣ ስላለ እና በመጀመሪያ ችሎት የዋስትና መብት ለመጠበቅ ትንሽ አስቸጋሪ ነው በማለት ፍርድ ቤቱ ምላሽ መስጠቱን ጠበቃው አስረድቷል። በዚህም መሰረት ፖሊስ ለምርመራ ከጠየቀው 14 ቀናት ውስጥ 13 ቀን ተፈቅዶለት ቀጣዩ ቀጠሮ መጋቢት 7 ቀን 17 ዓመት ሆኗል። አርቲስት አንዱ አለም ጠበቃው አብረው ስለኖሩ ለማጣራት በቁጥጥር ስር አዋሉት እንጂ እርሱ ነው የገደለው ያሉት ነገር የለም በችሎቱ እንደጠረጠሩት ተናግሯል። ነገር ግን እሱን እንደገደለ የሚያሳይ ምንም ማስረጃ የለም ብሏል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ በትግራይ ባለው ሁኔታ ላይ ዛሬ መግለጫ ሰጥተዋል። ትግራይ ውስጥ በሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ። የኤርትራ መንግስት አንዱ እንደሆነ አውቃለሁ። የኤርትራ መንግስት ከፌዴራል መንግስት ጋር የመጀመሪያ ግጭት የገባው የፕሪቶሪያ ከተስማማን በኋላ ነው። ፕሪቶሪያ ከተስማማን ለምንድን ነው ግጭት ውስጥ የሚገባው? ምክንያቱ ትግራይን ሙሉ በሙሉ ከካርታ ለማውጣት እንቅስቃሴ ያስቆመን ስምምነት ስለሆነ ነው። ከኤርትራ መንግስት ጋር ሰላም መፍጠር አለብን የሚለው እምነት ነበረኝ። የተወሰነ እንቅስቃሴም አደርግ ነበር። የኤርትራ መንግስት ሰዎች ፍላጎት ወይ ኢትዮጵያ መንግስት ኤርትራ ይወራል ብለው በሚሰጉበት ሰዓት ትግራይን ማቀዝቀዣ ቡፈር እንዲሆን ማድረግ ነው፣ ወይ ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ከኛ ሰዎች ጋር ሆነው ወደ አዲስ አበባ በኩል ጉዞ ማድረግ የሚቻልበት እድል ካለ ማተኮር ሊሆን ይችላል። ሁሉንም እድሎች ክፍት የማድረግ እንቅስቃሴ አለ። በዚህ ጉዳይ ውስጥ የሆነ ጤነኛ አእምሮ ያለው የትግራይ ፖለቲከኛ ኃይል ወይም የጸጥታ ኃይል ምክንያቱም ለትግራይ ደማቸውን ያፈሰሱ ጄኔራሎች ከነብዙ የፖለቲካ ችግሩ የትግራይ ህልውና አረጋግጣለሁ ብሎ የቆመ የፖለቲካ አመራር በዚህ ሰዓት ምንም የተናወጠ ነገር ሳይኖር ከዚህ ሰዎች ከሻዕቢያ ጋር ሆኜ የሆነ ነገር አደርጋለሁ ብሎ ይህንን ኢንተርቴን ሲያደርግ መስማት በጣም አስደንጋጭ ነው። እነዚህ ትርምስ ውስጥ እንድንገባ ከማድረግ አንጻር ይህንን ኃይል ለመጠቀም እንቅስቃሴ የሚያደርጉ ቡድኖች እንዳሉ አውቃለሁ። እነዚህ ቡድኖች ስለ ትግራይ ህዝብ ጉዳይ ደንታ የላቸውም። የወርቅ ንግድ ወደ አዲስ አበባ የሚያዋጣ ከሆነ ያደርጋሉ፣ የማያዋጣ ከሆነ ወደ አስመራ ያደርጉታል። ከትግራይ ህዝብ ህልውናና ተጠቃሚነት ጋር የሚያገናኘው ነገር የለም። ተጠያቂነት ጉዳይም አለ። እኔ ከኤርትራ መንግስት ጋር ሰላም እናድርግ ማለት የኤርትራ መንግስት በተግባር የትግራይ ህዝብ ላይ የፈጸመውን ጭፍጨፋ መካድ ሊሆን አይችልም። ሁሉም የፌዴራል ኃይሎች ለፈጸሙት ጥቃት ተጠያቂ መሆን አለባቸው። የትግራይ ኃይሎች የፈጸሙት ጥፋት ካለ ተጠያቂ መሆን መቻል አለብን። በዚህ ጉዳዮች ላይ ቢያንስ ከፌደራል መንግስት ጋር የሚታወቅ ስምምነት አለን። የሚታወቅና እዚህ ግባ የሚባል ስምምነት ሳይኖር ፕሪቶሪያ በመፈረሙ ምክንያት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ካለ ተሰልፈ የኢትዮጵያ መንግስትን ማስወገድ የሚቻልበት እድል ካለ ብለ መንቀዥቀዥ በጣም አደገኛ ነው። ትግራይ ውስጥ ባለ ወቅታዊ ጉዳይ ላይ የአሜሪካ፣ የዩናይትድ ኪንግደም፣ የኒውዚላንድ፣ የጃፓን፣ የኖርዌይ፣ የቤልጂየም፣ የቡልጋሪያ፣ የቼክ ሪፑብሊክ፣ የዴንማርክ፣ ጀርመን፣ አይርላንድ፣ ግሪክ፣ ስፔን፣ ፈረንሳይ፣ ጣሊያን፣ ሉከስበርግ፣ ሃንጋሪ፣ ኔዘርላንድስ፣ ኦስትሪያ፣ ፖርቱጋል፣ ሮማኒያ፣ ስሎቬኒያ፣ ፊንላንድ፣ ስዊድን ኤምባሲዎች እና የአውሮፓ ህብረት ልዑክ በኢትዮጵያ የጋራ መግለጫ አውጥቷል። በዚህም መግለጫቸው በሰሜን ኢትዮጵያ እየተከሰቱ ያሉ ለውጦችን ሁኔታዎችን እና እየተባባሰ ያለውን ውጥረት በትኩረት እየተከታተሉ እንደሚገኙ ገልጿል። እንደ ኤሮፓያን አቆጣጠር ህዳር 2022 የተፈረመው የግጭት ማቆም ስምምነት ሙሉ ድጋፋችንን እንደምንሰጥ ደግመን አጽንኦት እንሰጣለን ብሏል። ይህ ስምምነት የመሳሪያ ድምፅ ጸጥ እንዳደረ እየተደረገ አመልክቷል። በፍጹም ወደ ሁከት፣ ግጭት፣ ጦርነት መመለስ እንደማይገባም አስገንዝቧል። ሁለቱ ወገኖች ተሰብስበው አስቸኳይ ውይይት በማድረግ ውጥረቱን በማርገብ ስምምነት እንዲጠበቁ አጥብቀው አሳስበዋል። ማንኛውም አይነት ድጋፍ ለማድረግ ዝግጁ እንደሆኑ ገልጿል። ይህ በእንዲህ እንዳለ ትላንት የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከመቀሌ ወደ አዲስ አበባ ከመጡ በኋላ ከአሜሪካ፣ ጀርመን፣ ፈረንሳይ፣ ጣሊያን፣ ዩናይትድ ኪንግደም እንዲሁም በአውሮፓ ሕብረት አምባሳደሮች ጋር በትግራይ ስላለው ሁኔታና አስተዳደራቸው እየገጠሙ ስላለው ፈተና ሰፋ ያለ ውይይት አድርገው ነበረ። ከዚሁ ጋር በተያያዘ የፌዴራል መንግስት ጣልቃ እንዲገባ በይፋ ጥያቄ አላቀረብንም ሲሉ አቶ ጌታቸው ረዳ ገለጹ። የፌዴራል መንግስት ጣልቃ እንዲገባ በይፋ ጥያቄ አላቀረብንም ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ አስታውቋል። ክልሉ ላይ የህግ ተቀባይነት ያጡና ከጦርነት ትርፍ እናገኛለን የሚሉና በጥቅም የተሳሰሩ የተወሰኑ የሕወሐት አንጃዎች የተወሰኑ ከፍተኛ መኮንኖችን በመያዝ ክልሉን አደጋ ላይ እየከተቱ ነው ብለዋል። ይህ እንቅስቃሴ ትግራይን ወደ ሌላ ትርምስ ምዕራፍ እየወሰደ ይገኛል ሲሉ ገልጿል። ይህንን አስመልክቶ የፌዴራል መንግስት በፕሪቶሪያው ሰላም ስምምነት መሰረት ጊዜያዊ አስተዳደሩ ስራውን እንዲሰራ ድጋፍ እንዲያደርግ እንጂ ጦር አዝምቶ ጣልቃ እንዲገባ ጥያቄ አላቀረብንም ብሏል። በዚህ ደረጃ ጥያቄ ለማቅረብ የሚያስችል ሁኔታም የለም ሲሉ ገልጿል። ክልሉ ወደ ሌላ ጦርነት መግባት የለበትም። ጊዜው ያስተዳደሩ የፌዴራል መንግስቱ ውሳኔ አካል ነው። የፌዴራል መንግስቱ አግባብነት ያለው ኃላፊነት መውሰድ ይኖርበታል ብሏል። የትግራይ ሕዝብ ዳግም ወደ ግጭት እንዲገባና ሰላምን መፍጠር የሚቻልባቸውን እድሎች ማጽናት እንደሚገባ ጠቁመዋል። ኤርትራ የፕሪቶሪያውን የሰላም ስምምነት የማፍረስ ምንም ፍላጎት የላትም ሲሉ የኤርትራው የመረጃ ሚኒስቴር አስታውቋል። የኤርትራ ጦር በኢትዮጵያ ትግራይ ክልል አለ የሚለውና ተደጋጋሚ የሆነ በተወሰኑ አካላት የሚነሳ ውንጀላ ፍጹም ሐሰትና ግጭት ለመቀስቀስ ምክንያት ለመፍጠር ነው የኤርትራ ወታደሮች ሙሉ በሙሉ በሉዓላዊ ግዛታቸው ውስጥ ተሰማርተው ይገኛሉ፣ ሲሉ አቶ የማነ ገብረ መስቀል ገልጿል። ሚኒስትሩ አክለው ከዚህ ቀደም በብዙ አጋጣሚዎች በማያሻማ መልኩ እንደተገለጸው ኤርትራ የፕሪቶሪያው የሰላም ስምምነት ለማፍረስ ምንም ፍላጎት የላትም። በመሰረቱም ስምምነቱ የኢትዮጵያ የውስጥ ጉዳይ ነው ብለዋል። በተመሳሳይ ኤርትራ በሕወሓት የፖለቲካ አንጃዎች ውስጥ የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት የላትም ይህም በትግራይ ህዝብ ላይ አላስፈላጊና ሊወገድ የማይችል ስቃይ ያስከትላል ሲሉ ተደምጧል። በቀይ ባህር ዙሪያ የተለያዩ የኢትዮጵያ የፖለቲካ ኃይሎች ሌት ተቀን የሚያወጡት የማያቋርጥ ግጭት ቀስቃሽ መግለጫዎችን ለአላስፈላጊ ውጥረት አባባሽ ምክንያት ሆኗል፣ ቀጥለዋል ያሉ ሲሆን፣ ይህ ያለምንም ማወላወል ጠንካራ ሁኔታ መወገዝ አለበት ሲሉም የኤርትራ የመረጃ ሚኒስትር አቶ የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ባጋሩት መልእክት አስታውቀዋል። የኢራኑ ጠቅላይ መሪ አያቶላ አሊ ሆሚኒ የአሜሪካንን እንደራደር ጥያቄ ውድቅ አደረጉ። ጠቅላይ መሪው በኒውክሌር ፕሮግራም ዙሪያ ከትራምፕ የተላከላቸውን ደብዳቤ በተባበሩት አረብ ኤሚሬት በኩል ደርሷቸዋል። ዶናልድ ትራምፕ ኢራን ወደ ድርድር ካልተመለሰች ወታደራዊ አማራጭን እንደሚጠቀሙ ዝተዋል። የኢራኑ ጠቅላይ መሪ አያቶላ አልአሚኒ በሀገሪቱ የኒኩሌር ፕሮግራም ጉዳይ ለመደራደር ከአሜሪካ የቀረበላቸውን ጥያቄ እንደማይቀበሉ አስታወቁ። ባለፈው ሳምንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጠቅላይ መሪው ደብዳቤ መላካቸውን ገልጸው ነበር። በዚሁ ንግግራቸው ላይ ኢራን ሁለት አማራጭ አላት፤ ወይ ድርድር ፈቃደኛ መሆን፣ አሊያም ወታደራዊ እርምጃዎችን መቀበል ስሉ ተናግሯል። ይህን ተከትሎ የሀገሪቱ ፕሬዚዳንት መሱድ ፔዜሽኪያን በትላንትና ዕለት ከሚያስፈራራን አካል ጋር አንደራደርም ትራምፕ የፈለጉትን ማድረግ ይችላሉ ሲሉ መናገራቸው ይታወሳል። ትራምፕ ለኢራን ከፍተኛ መሪዎች የጻፉት ደብዳቤ የተባበሩት አረብ ኤሚሬትስ ፕሬዝዳንት ዲፕሎማሲያዊ አማካሪ አንዋር ጋርጋሽ ለኢራን ውጭ ጉዳይ ሚኒስቴር አባስ አርጋቺ በትላንትና ዕለት አስረክቧል። የአረብ ኢሚሬቱ ልዑክ ደብዳቤውን ለኢራን የውጭ ጉዳይ ሚኒስቴር ባስረከበበት ተመሳሳይ ወቅት ከዩኒቨርሲቲ ተማሪዎች ጋር ውይይት ላይ የነበሩት የኢራኑ ጠቅላይ መሪ የአሜሪካን እንደራደር ጥያቄ አታላይ ሲሉ ጠርተውታል። ከትራምፕ የተላከውን ደብዳቤ እንደተመለከቱት የገለጹት ሀሚኒ የድርድሩ ስምምነት ውልን እንደማያከብሩ ስናውቅ መደራደር ምን ዋጋ አለው? ስለዚህ ለመደራደር መጋበዙ ማታለል ካልሆነ ጥቅም የለውም ሲሉ መናገራቸውን የሀገሪቱ መገናኛ ብዙሃን ዘግቧል። ትራምፕ በመጀመሪያ የስልጣን ዘመናቸው ከ2015 የኢራን የኒውክሌር ስምምነት በመውጣት የኢራንን ኢኮኖሚ ያሽመደመደ የኢኮኖሚ ማዕቀብ መጣላቸው ይታወሳል። በወቅቱ ስምምነቱ ኢራን ለሽብርተኞች የምታደርገውን ድጋፍ እንድታጠናክር አግዟታል ያሉት ፕሬዝዳንቱ አዲስ ድርድር እንዲካሄድ በመጠየቅ ላይ ናቸው። ትራምፕ ቴህራን ወደ ድርድር ጠረጴዛው የማትመለስ ከሆነ ማዕቀቦችን ከማጥበቅ እስከ ወታደራዊ እርምጃ ድረስ ሊደርሱ እንደሚችሉ እየዛቱ ነው። በምርጫ ቀስቀሳቸው ወቅት ከሀገሪቱ ጋር ለመነጋገር ክፍት መሆናቸውን የገለጹት ፕሬዚዳንት ትራምፕ በተመሳሳይ ጊዜ ኢራንን ከዓለም ኢኮኖሚ በማግለል ወደ ውጪ የምትልከውን ምርት መጠን ወደ ዜሮ አወርደዋለሁ ብሏል። በኢራን ጉዳይ የመጨረሻው ውሳኔ ሰጪ አካል የሆ የሆኑት አያቶላህ አልአሚኒ ኢራንን በማስፈራራት ወደ ድርድር ማምጣት አይቻልም ሲሉ ምላሽ ሰጥተዋል። የኒኩሌል ጦር መሳሪያ መገንባት ብንፈልግ አሜሪካ ልታስቆመን አትችልም፣ ነገር ግን እኛ ራሳችን የኒኩሌል ጦር መሳሪያ አንፈልግም ሲሉ ተናግሯል። የዓለም አቀፍ የአቶሚክ ኃይል ኤጀንሲ የኢራን የዩራኒየም የጥራት ደረጃ 60 በመቶ መድረሱን ባለፈው ወር መገባደጃ ላይ ይፋ ያደረገ ሲሆን የኒውክሌር ጦር መሳሪያ ለመገንባት የሚያስፈልገው የዩራኒየም ደረጃ 90 በመቶ ነው ሲል ገልጿል። በመካከለኛው ምስራቅ ከኢራን ጋር ከፍተኛ ፈጠጫ ውስጥ የምትገኘው እስራኤል በበኩሏ ኢራን አሜሪካ ባቀረበችው እቅድ የኒውክሌር ፕሮግራሟን ለመቀነስ ካልተስማማች በማብለያ ጣቢያዎች ላይ ጥቃት እንደምትሰነዝር መዛቷ ይታወሳል። የተከበራችሁ የኢትዮ ሚረር ቤተሰቦች ለዛሬ የያዝንላችሁ መረጃዎች እነዚህን ይመስላሉ። በሚቀጥለው መረጃዎቻችን እስከምንገናኝ ድረስ ቸሩን ሁሉ እየተመኘን በዚሁ እንሰናበታለን። መልካም ጊዜ